በዚህ የዜናና የመረጃ ቪዲዮ ለመንግስት ሰራተኞች ትናንት የተወሰነውን ብስራት እንነግራችኋለን። መረጃው የደመወዝ ጭማሪን፣ የቤት መስሪያ ቦታን፣ የትራንስፖርት አበልን፣ የጡረተኞች ደመወዝ፣ አጠቃላይ የመንግስት ሰራተኛውን የኑሮ ሁኔታ ለማሻሻል መነሻውን ሐኪሞች ላይና መምራር መምህራን ላይ ያደረገ ተጠቃሚነት ወደ ሁሉም መንግስት ሰራተኞች ለማስፋት የታቀደውን ብስራት እናቀርብላችኋለን። አብራችሁን ቆዩ። በመጀመሪያ ኑሮ ኑሮ ከሞት ውሎ ውሎ ከቤት እንደተባለው ለመንግስት ሰራተኞች ሰዎች ሊሰጥ ስለታሰበው ቤት ከክብርት ከንቲባ አዳነች አቤቤ ንግግር በኋላ የአፈጻጸም ዝርዝሩን ለማን ነው ቤት የሚሰጠው? ለማን ነውስ የማይሰጠው? ከአዲስ አበባ ውጭ ላሉት የመንግስት ሰራተኞችስ ምን ታስቧል? የብድሩ መጠን፣ አከፋፈሉ፣ ቦታውን ወይም ቤቱን መሸጥ መለወጥ ይቻላል ወይ? ሙሉውን ትሰሙታላችሁ። እስከ መጨረሻው በትግስት ጠብቁን። የቤት ጉዳይ መረጃዎችን ከጨረስን በኋላ አዲስ ስለሚጨመረው ደመወዝ የብስራት ዜና ትሰማላችሁ። አሁን በቀጥታ ወደ ቀዳሚው መረጃ እንለፍ። የመኖሪያ ቤት ጉዳይ። ከመኖሪያ ቤት ጋር ተያይዞ መጀመሪያ ከእናንተም ጋር 2015 በተወያየንበት ጊዜ የተነሳ ጥያቄ እንደሆነ አስታውሳለሁኝ። ከዛም በፊት የነበረ ጥያቄ ነው፣ የኖረ ነው። መጀመሪያ ከመምህራኖች ጋር አያይዘን ጀመርን። እናንተም በተመሳሳይ መታየት እንዳለበት በካቢኔያችን ወስነን፣ ባለፈው አመት ሙሉ ከንግድ ባንክ ጋር ስንሰራበት ቆይተን የብድር አቅርቦት ያስፈልጋልና እናንተ የምትቆጥቧት ልክ ቤቱ ሲደርሳችሁ ዳውን ፔመንት እንዳታጡ ነው እንጂ የቤት መገንቢያ አይደለም። የቤት መገንቢያውን ከንግድ ባንክ አግኝተን ብድሩ በረዥም ዘመን ከሀያ አመት ባላነሰ ጊዜ ውስጥ በትንሽ በትንሽ እየተከፈለ መሄድ የሚቻልበትን አግባብ ከንግድ ባንክ ጋር ተስማምተን ተፈራርመናል። ስለዚህ የጤና ባለሙያዎች ተደራጁ በማህበር መሬት ዝግጁ ነው። ከተማው ያለው ትልቁ ሪሶርስ መሬት ነው። የመሬት አቅርቦትን በን በተመለከተና ተከታትሎ ማሰራትን ጭምር የከተማ አስተዳደሩ ኃላፊነቱን ወስዶ ቤት መገንባት እንዲቻል ለሁሉም ባንዴ ባይደርስ ቅደም ተከተል የተያዘ መድረስ እንዲችል እንዲሰራ ነው። ይሄንን ከንግድ ባንክ ጋራ ውል የተፈራረም ነው። ስለዚህ ከናንተ የሚፈለግ ስራ አለ ማለት ነው። ከናንተ ከጎደሏችሁ ጨከን ካልተባለ ለውጥ የለምና ጨከን ብሎ ትንሽ ትንሽ መቆጠብ ያስፈልጋል። ልክ ቤቱ ሲደርሳችሁ ዳውን ፔመንት ሊቸግራችሁ አይገባም ከዛም በኋላ በረዥም ጊዜ ክፍያ የምትከፍሉት ነው የሚሆነው። በዚህ መሰረት ለመንግስት ሰራተኞች መሬት ይቀርባል። መሬቱን ካገኙ በኋላ ቤት መስራት ይኖርባቸዋል። እጃቸው ላይ ገንዘብ ስለሌላቸው የኢትዮጵያ ንግድ ባንክ 120 ቢሊዮን ብር በመመደብ እያንዳንዱ መንግስት ሰራተኛ ከኢትዮጵያ ንግድ ባንክ ብድር በመውሰድ ቤቱን በአማረና በተዋበ ሁኔታ መስራት ይችላል ማለት ነው። አፈጻጸሙ የሚሆነው የኢትዮጵያ ንግድ ባንክ ለ20 ዓመት የሚቆይ በ14 ፐርሰንት ወለድ ብሩን ያበድራል። እንግዲህ 14 ፐርሰንት ወለድ ትንሽ ከበድ የሚል ነው፣ ሲታሰብ ቀላል የሚባል አይደለም አይደለም የወለዱ ሁኔታ እንግዲህ ካለው ወቅታዊ ሁኔታ አንጻር የኢትዮጵያ ንግድ ባንክ በ23 ፐርሰንት ነበር የማበድረው ለመንግስት ሰራተኞች ግን በ14 ፐርሰንት አበድር ያለው እያለ ነው። ይሁን እንጂ ይሄ እጅግ በጣም የተጋነነ ነው ብዙዎችም እንደሚናገሩት ከ7 ፐርሰንት በላይ መሆን የለበትም የሚል ሀሳብ እያነሱ ነው። እንግዲህ ለምሳሌ አንድ ሰው ቤቱን ለመገንባት ሁለት ሚሊዮን ብር የሚፈጅ ቢሆን ግንባታው 75 ፐርሰንቱን የኢትዮጵያ ንግድ ባንክ ይሸፍንለታል። ይሸፍንለታል ሲባል በብድር ማለት ነው 25 ፐርሰንቱን ደግሞ ግለሰቡ ይሸፍናል ማለት ነው። ስለዚህ ግለሰቡ ሁለት ሚሊየን የሚፈጅ ቦታ ወይም ግንባታ እየሰራ ከሆነ አምስት መቶ ሺህ ብር መቆጠብ ግዴታው ነው ማለት ነው ወይም አምስት መቶ ሺህ ብር ማውጣት ግዴታው ነው፣ ኢንካሽ ግንባታው ሲጀመር አምስት መቶ ሺህ ብሩን ኢንካሽ ያወጣል ማለት ነው። ይሄ ምሳሌ የነገርኳችሁ ኳችሁ ሁለት ሚሊየን ቢሆን ሁለት ሚሊየን ቢሆን ግንባታው ሀያ አምስት ፐርሰንቱን ስታሰሉት አምስት መቶ ሺህ ብር ከኪሱ አውጥቶ ይሸፍናል ማለት ነው። ይህ እንግዲህ አብዛኛው የመንግስት ሰራተኛ ኑሮ ከጅ ወዳፍ የሆነ የመንግስት ሰራተኛ አምስት መቶ ሺህ ብር እንደማያገኝ ነው ብዙዎቹ እየተናገሩ የሚገኙት ይሁን እንጂ በቤት ክራይ ከመኖር በቤት ክራይ ከመኖር ተበድሮም ቢሆን በሆነ አጋጣሚ ቢሆን ከቤተሰብም ቢሆን ብቻ በሆነ ነገር ይህን ብር ከፍሎ የቤት ባለቤት መሆን ዋጋ አለው ነው የሚባለው። እንዲሁ ለግለሰቦች የምናወጣው በየወሩ ለቤት ክራይ በግለሰቦች ደረጃ ለአክራዮች የምንከፍለውን ገንዘብ ለራሳችን ቤት ኢንቨስት ብናደርገው የመጨረሻ ጊዜ አዋጭነቱ ለእኛ ይሆናል ነው። ስለዚህ በየወሩ አሁን የኢትዮጵያ ንግድ ባንክ 120 ቢሊዮን ብር ሲመድብና ለእያንዳንዱ ግለሰብ ሲያበድር 14 ፐርሰንት ወለድና የተበደርነው ገንዘብ ታስቦ በየወሩ የሚመለሰው ብር ምናልባት ከስድስት ሺህ እስከ አስር ሺህ እስከ አስራ አምስት ሺህም ሊደርስ ይችላል በየወሩ እንደየ ቤቱ አይነትና እንደየሚፈጀው ዋጋ እንዲሁም እንደየ ብድሩ አይነት ሊለያይ ስለሚችል ማለት ነው። ከስድስት ሺህ እስከ አስራ አምስት ሺህ ብር በየወሩ መመለስ ያስፈልጋል። በወር እንኳን በአምስት ሺህ ብር ብንይዘው በአመት ስልሳ ሺህ ብር ይሆናል። በአስር አመት ስድስት መቶ ሺህ ብር በሀያ አመት አንድ ነጥብ ሁለት ሚሊዮን ይሆናል ማለት ነው። ይህ እንግዲህ ወደ አንድ ነጥብ አምስት ነው የሚያስፈልገው፣ በ2 ሚሊዮን ኳልኩሌት ያደረግነው ማለት ነው ማለት ነው። ለዚህ የሚሆን ሲታሰብ እንግዲህ ቢያንስ በወር ከ10 ሺ ብር በላይ እንዲሁም ከ8 ሺ ወይ ከ9 ሺ ብር በላይ መቆጠብ ያስፈልጋል። ይሄ ደግሞ እያንዳንዱ ግለሰብ አሁን ለቤት ክራይ የሚያወጣው ብር ነው። ለግለሰቦች ለሚያከራዩን ሰዎች ይሄን ገንዘብ ከምንከፍል ይልቅ ለራሳችን ቤት ቤት እየገነባን ይሄን ነገር ብንከፍል እጅግ በጣም አዋጭ ነው የሚባል ነው። በርካቶች ደስተኛ ሆነዋል በሁኔታው እጅግ በጣም ተደስተዋል። የቤት እና ከቤት ጋር የተያያዙ መረጃዎች እንግዲህ አዲስ አበባ ላይ ተጀምሮ ኢምፕሊመንትድ ሆኗል። ሐኪሞች ላይ እና መምህራን ላይ ተጀምሯል። አሁን ስራ ጀምረዋል። ሌሎቹ የመንግስት ሰራተኞች ደግሞ ቀጥሎ ተጠቃሚ ይሆናሉ ማለት ነው። ይሄ የማይቀር ነው። ሁሉንም የመንግስት ሰራተኛ ያካተተ ነው የሚሆነው። ከአዲስ አበባ ወጣ ሲባል ደግሞ ወደ ክልል ከተሞች ይህ ነገር እየተስፋፋ ይገኛል። አሁን በርካቶች በክልል ከተሞች እያደራጁ ነው የሚገኙት። የመንግስት ሰራተኛውንም ሌላውንም ግለሰብ እያደራጁ ይገኛሉ ማለት ነው። ሁሉም ግለሰብ የቤትና የቦታ ተጠቃሚ ይሆናል። የመንግስት ሰራተኛው ግን ብድር ያገኛል ነው ልዩነቱ። ሌላ ልዩነት የለውም ማለት ነው።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 ሌላው እንግዲህ መስተዳደሩ መሬት ማቅረብ ነው ያለበት። ሁለቱ ነገሮች ከተሳኩ የኢትዮጵያ ንግድ ባንክ ፋይናንሱን ለማቅረብ ዝግጁ ነው። ከደመወዝ ከጥቅማጥቅምና ከተለያዩ ጭማሪዎች ጋር በተያያዘ መንግስት ያሰበው መረጃ እንዲህ ነው። ከጥቅማጥቅምና ደሞዝ ጋራ አያይዛችሁ ያነሳችሁት ደጋግሜ እንዳነሳሁት ያንሳችኋል። ለመኖር ቤት ክራይ ከፍላችሁ ልጆች አስተምራችሁበት አሁን ካለው የገበያ ሁኔታ አንጻር ያንሳችኋል። ምንም ጥያቄ የለው። ለሙያችሁ ይመጥናል የሚከፈለው ክፍያ ከተባለ ምን ጊዜም ቢሆን ገንዘብ የእናንተ ሙያ ይመዝነው፣ በገንዘብ በሚከፈል ጥቅማ ጥቅም የሚመዘን ሙያ አይደለም የያዛችሁት። ሰብአዊነትን መሰረት ያደረገ ሕይወት የማዳን ትልቅ፣ ርህራሄ፣ ትልቅ ኢቲክስ የሚጠይቅ ሙያ ነው። ይሄ ይሄ ገንዘብ አይመስለኝም። ኢንተርናል፣ ከውስጥ ማንነታችን የሚያዘን ሰዋዊ ብላችሁ ያነሳችሁት ነው እና እነኚህን የደሞዝ እና የጥቅማ ጥቅም ጥያቄ ሁሉንም በአንድ ጊዜ መመለስ ባይቻልም እንኳን እየተጠና እንደሆነ ታውቃላችሁ። ደግሞ የጤና ሪፎርም በሚለው ፓኬጅ እንደ ሀገር የተያዘ ጉዳይ ነው። በቅርብ ጊዜ በዚህ ባሳለፍነው አንድ ወር የታየው ልዩነት ምንድን ነው? ዛሬውኑ አሁኑኑ ከሚለው ጋራ ነው። በህግና በስርዓቱ ይመለስ። ጤና ሚኒስቴር ሙሉ እንደ ሀገር እስታንዳርዱን ለማስጠበቅ ጥናት እያደረገ ነው። ሚኒስትሯም በሚዲያ ወጥተው ማብራሪያ ሲሰጡበት ሰምቻለሁ። እየተሰራ እንደሆነም ደግሞ በሚገባ አውቃለሁ። እስከዛው ድረስ እንደ አዲስ አበባ አስተዳደር ዝም ነው እያል ነው። በቂ ባይሆንም እባካችሁን ተረዱን ስላላችሁ ብንረዳ አይደለም ወይ? አንደኛ ለማንኛውም የመንግስት ሰራተኛ ዘንድሮ የደሞዝ ማሻሻያ በቂም ባይሆን ሲደረግ ጤና ባለሙያዎችንም ያካተተ ነው። ሁለተኛ በየመስሪያ ቤቱ ያለው ገቢ በቂ ስለማይሆን ከገበያው ጋራ ኮምፒት ማድረግ ያቅታቸዋል። የሸማቾች የህብረት ስራ ማህበራት ሱቆች ያስፈልጋሉ። በከተማው ድጎማ ምርት እናድርስ ከየተቋሞቻቸው ጋር መግዛት ይቻሉ ያልነው ይሄ ስለሚገባን ነው። ከመኖሪያ ቤት አንጻርም ትንሽ ሆነች እንጂ ለስፔሻሊስትና ለጠቅላላ ሐኪሞች ወስነን የሰጠነው ቤት ማሰባችንን አያሳይም እንዴ? እሱን አይታችሁ እኮ እናንተም ተስፋ እንዳላችሁ ማሰብ ትችላላችሁ። የመጀመሪያው ጥያቄ በቅደም ተከተል እንኳን እየተመለሰ ቢሄድ የተባለው ይሄንን እኮ ወስነን የቤት ባለቤት እንዲሆኑበት ማድረግ ችለናል። የቁጥር ጉዳይ ነው በሚፈለገው ልክ ያልሆነው፣ ካለን ሀብት ላይ መቼ ሰሰትን ነው። ሁለተኛ በሁሉም የመንግስት መስሪያ ቤቶች ካፍቴራዎች ይቋቋሙ። አትሊስት ሻይ ቡና እንደዚህ በሚልበት ሰዓት አቅምን ያገናዘበ መሆን አለበት ብለን ካለው ሀብት የተወሰነ ነገር ወስነን አውርደናል። እንዳላችሁት በጣም ትልቅ ነው ፍላጎታችን ሁሉ ያሟላል አይደለም፣ ግን ጥረታችንን ደግሞ ያሳያል። የአምናው ካቻምናው ዘንድሮ በጣም ዋጋው ይለያያል። ትንሽ ቢሻሻል የሚለው ሚዛናዊ ጥያቄ ነው። ከዚሁ ጋር ተያይዞ እንደ ማንኛውም ሰራተኛ የቤት አበል አዲስ አበባ ላይ ከአዲስ አበባ ተጨባጭ ሁኔታ አንጻር መደጎም አለበት ብለን ካለን በጀት የቤት አበል ወስነን አውርደናል። መደጎም ነው እኮ እንጂ ቤት ይከራይላችኋል አይደለም ያልነው። ድጎማ ነው የሚለው። ሰርኩላሩ ራሱ አይታችሁ ከሆነ የተወሰነ ነገር ሊደግፍ ይችላል በሚል ነው፣ ጥረታችንን በሚገባ ያሳያል። አራተኛ በሰራተኛ መውጫና መግቢያ ሰዓት ከተማችን ላይ ያለውን የትራንስፖርት መጨናነቅ ከግንዛቤ በማስገባት ነፃ አውቶቢስ ነው የሚቀርበው። እነኚህን ካልኩ በኋላ እነኚህ በቂ ናቸው ለማለት ሳይሆን ምንም አልተደረገም በሚል ትንሽ ያነሳችሁ ሰዎች ወደ ሚዛን ማምጣት ያስፈልጋቸዋል ለማለት ያክል ነው ጥረት እያደረግን ያለ ነው ማሻሻያዎች ደግሞ መደረግ ያለባቸው የትኞቹ ጋር ነው የትኛውን አሁን አሁንም የምንችለው በየትኛው በጀት አመት የትኛውን እንችላለን የሚለውን አይተን ተነጋግረን የምንመልስላችሁ ይሆናል ይህ እንደተጠበቀው ነው ከትርፍ ሰዓት ክፍያ ጋር? የትርፍ ሰዓት ክፍያ ይከፈላል። ነገር ግን ጥያቄያችሁ እንደገባኝ ከሆነ በሁሉም ቀን በሁሉም ሰዓት ቀመሩ አንድ አይነት ሆነ ትንሽ ቢሻሻል ነው። እሱን ዶክተር ዮሐንስ ቅድም ያነሳዋል ብዬ ነበረ። ይሻሻል ብለናል፣ እሱ ይሻሻል ብለናል። አሁን በጀት ከፋይናንስ ጋር እያዩ ነው ያለነው። ተሻሽሎ የሚተገበር ነው የሚሆነው ሁለተኛ ከአውቶቢስ ጋር ተያይዞ በመምህራኖች ቅር ስለተሰኛችሁ ሳይሆን የስራ መግቢያና መውጫ ሰዓታችሁ ልክ እንደ መምህራኖች ልዩ ባህሪ ስላለው ይታያላችሁትን አይተን እሱን ምላሽ እንሰጣችኋለን። ማድረግ የምንችላቸው ነገሮች ላይ ምንም ወደኋላ የምንለው ነገር የለም። በረዥም ጊዜ ስልጠናና የመሳሰሉት ላይ ከታች ከመጡ ጥያቄዎች ውስጥ ያየሁት ትኩረት አልተሰጠውም ለተባለው ግንዛቤ ካልሆነ በስተቀረ የስራ ላይ ስልጠና በተከታታይ ነው የሚሰጠው። ሁለተኛ ወደ 761 የሚሆኑ ባለሙያዎች በቅርብ ጊዜ እንኳን የሀገር ውስጥና የሀገር ውጪ ረጅም ስልጠና ወይም ደግሞ የትምህርት እድል መስጠታችንን በደንብ አስታውሳለሁኝ። እሱ ተጠናክሮ የሚቀጥል ነው የሚሆነው። ከዲዩቲ ውጪ ከሪስክ ጋር አያይዛችሁ ያነሳችሁት ጀስቲፊኬሽኑ ትክክል ነው የሚሆነው። ግን ደግሞ እንደ ሀገር ተነጋግረን በጋራ መመለስ ይገባል የተባለው ትክክለኛ ምላሽ ነው። እሱን በጋራ ተነጋግሮ መመለስ ተገቢ ይሆናል። ሰሞኑን የጤና ባለሙያዎች ያደረጉት ከፍተኛ ንቅናቄ ነበር። ለነዚህ ለጤና ባለሙያዎች እና ለሌሎቹ መንግስት ሰራተኞች አጠቃላይ የታሰበው የደመወዝ ጭማሪ በባለፈው ከተደረገው የማሻሻያ ተደርጎበት በ2018 ዓ ም የደመወዝ ጭማሪ ይኖራል ማለት ነው። ምርጫም እየደረሰ ስለሆነ መንግስትም እንግዲህ በተዋረድ አሁን ያለውን የኑሮ ሁኔታ ኑሮ እየጨመረ ነው እንጂ እየቀነሰ ስላልሄደ በባለፈው ዓመት የተደረገው ጭማሪ አንደኛ ጡረተኞችን አላካተተም። በጡሬታ ላይ ያሉ ኢትዮጵያን ለብዙ ጊዜ ያገለገሉ የኢትዮጵያ ባለውለታዎች፣ ታማኞች መንግስት ቤት ለረዥም ጊዜ አገልግለው በጡረታ የተገለሉ የመንግስት ሰራተኞችን ያላካተተ ጭማሪ ነበር። እሱን ያካትታል ተብሎ ይጠበቃል። እንዲሁም ጭማሪው ደግሞ ከፍተኛ ደመወዝ ተከፋይ የሆኑ ወይም ደግሞ ሃየር ስኮላርስ በጣም የተማሩት ቶፕ ሌቭል ላይ ያሉትን እነሱን ያላካተተ ነበር። ለምሳሌ ዶክተሮች፣ ስፔሻሊስት ሐኪሞች፣ ማስተርስ ያላቸው፣ ፒኤችዲ ያላቸው በአጠቃላይ ከድሮው የተሻለ ደመወዝ ላይ ያሉ ግለሰቦችን ያካተተ አልነበረም። ይሄንንም አካቶ አዲስ የደመወዝ ሪፎርም እየተሰራ ነው ማለት ነው። እዚህ በፊት የነበረው የተከፈለው የደመወዝ አከፋፈል እንግዲህ ዝቅተኛ የመንግስት ሰራተኞችን ያካተተ እንጂ ከሌሎቹን ያካተተ አልነበረም። እና እነዚህን ችግሮች ሁሉ በአጠቃላይ የሚመልስ መዋቅር እየተሰራ ነው። በተለይ ለጤና ባለሙያዎች ደግሞ ሰሞኑን ካነሱት ጋር ጥያቄ ጋር ተያይዞ በሚቀጥለው ዓመት የሚፈጸም ሊሆን ይችላል። ተፈጻሚነቱ መቼ እንደሚሆን ባይታወቅም የተሻለ ምንም እንኳን የመንግስት ሰራተኛውን ልፋቱን፣ የትምህርት ደረጃውን፣ ጊዜውን፣ ሁሉንም ነገር ኑሮውን የሚያካከስለት ባይሆንም አሁን ካለው ነባራዊ ሁኔታ አንጻር እንግዲህ በኢትዮጵያ አንድ ዶላር ከመቶ ሰላሳ ብር በላይ እየተሸጠ ባለበት ሁኔታ የመንግስት ሰራተኞችም ይሄን ታሳቢ ያደረገ የደመወዝ ጭማሪ ይኖራል ነው። እንግዲህ በትዕግስት መጠበቅ ነው። ይሄ ግን ኦቨርናይት የሚሆን ነገር አይደለም። ዛሬ አመፅ ተወጥቶ ዛሬ ሰላማዊ ሰልፍ ሆኖ ነገ ጧት ደመወዝ የሚጨመርበት አሰራር የለም። ሂደቱን ጠብቆ ተጠንቶ የሚመጣ ነገር ነው እና መንግስት ሰራተኛው በሚቀጥሉት ጊዜያቶች ከቤት ከደመወዝ ከጥቅማጥቅም ጋር ተያይዞ የተሻለ የሚሆንበት ነው። የተሻለ እንደተፈተነ ሁሉ ፈተናዎችን አልፎ የተሻለ ኑሮ ይመጣል ለመንግስት ሰራተኞች የሚል የተረጋገጡ መረጃዎች ናቸው። የዶክተሮችን ጥያቄን በተመለከተ ደመወዛቸው ተጠንቶ ወደ ስራ ሊገባ እንደሆነ ነው መረጃዎቹ የሚያመላክቱት። ነጻ ህክምና ተቋማችሁ በነጻ ትታከማላችሁ እናውቃለን። እስከ ቤተሰቦቻችሁና ለአቅመ ሔዋንና አዳም እስካልደረሱ ልጆቻችሁ በሌሎችም መታከም የምትችሉበትን ከነ ዶክተር ዮሐንስ ጋር ተነጋግረን እንመልሳለን። እንዲ እንዲ እንዲ በእጃችን ያለውን ብዙ የተለየ ውሳኔ የማያስፈልገውን ለመመለስ ምንም ወደኋላ የምንለው ነገር የለም። ለእናንተም ይሄ መረጃ ይሆናችሁ ለማለት ነው። በጥቅሉ የቤት ማጣት፣ የጥቅማጥቅም ፓኬጅ የተለያየ የትራንስፖርት ሰርቪስ ሌሎችም፣ ወቅቱም ደግሞ ያመጣቸው በየጊዜው እየጨመሩ እያደጉ የመጡ ፍላጎቶች በአንድ ጊዜ አይመለሱም። በረዥም ጊዜ፣ በመካከለኛ ጊዜ እና በአጭር ጊዜ የምንመልሳቸውን አሁን እዚህም የገለጽኩላቸውን ለይተን ቅደም ተከተል አስይዘን እንመልሳለን። ሐኪሞች፣ የጤና ባለሙያዎች ትልቅ የሀገር ባለውለታ ናችሁ። ወደፊትም ባለውለታ ሆናችሁ ትቀጥላላችሁ። የእናንተን ስራ የሚመዝን ጥቅማ ጥቅም የለም፣ የሚመጥንም የለም። ምን ችለውን ያክል ከሀገሪቱ ሀብት ከከተማችን ሀብት እናንተ ጋር ለማድረስ ወደኋላ የምንለው ነገር የለም፣ እስከዛሬም አላልንም። ይህንን ከግንዛቤ አስገቡ። የሌሎች መጠቀሚያን ሆንም ብላችኋል፣ አትሁኑ፣ ግድ የለም አትሆኑ። ማንም ድንገት ተነስቶ አፕንዳውን ገለባብጦ የሆነ ፕሮጀክት አቁሞ ደሞዝ አድርጎ በልቶ የሚንገራገጭ ሀገር የለም። የትም ሀገር ቢሆን ትንሽ ዛሬ እንጨክን፣ ጨክነን እንስራ፣ ጨክነን ወቅታዊ ችግሮችን እንለፍ። ኢትዮጵያ እያንሰራራች ነው። ከፊታችን በጣም ትልቅ የምትተማመኑበት ተጨባጭ የሆኑ ለውጦችን የምናመጣበት ትልልቅ ምዕራፎችን እያለፍነን ያለ ነው። ስለዚህ መበርታት ያስፈልጋል፣ መበረታታትም ያስፈልጋል። እውነት እውነቱን መሆን የሚችለውን እየተነጋገር የህዝባችንን እምነት በተግባር እየተረጎም ስታረጉና ስትጥሩ የነበረውን የስንት ዓመት ልፋታችሁን በወቅታዊ የደሞዝ ጭማሬና ጥቅማጥቅም ጥያቄ ወላድ እናትን ሐኪም ጥሎ ጠፋ ሲባል እንደዚህ አይነት ስም አታትርፉ። ደም ሲፈስ ዓይኑ እያየ ጨቅኖ ጥሏት ሄደ የሚል ስም አታትርፉ። እንዲ አይነት ሂስትሪ የላችሁም። የጤና ባለሙያዎች በማንም ጫና ቴክስ ስለተደረገባችሁ ልጃችሁ ቤታችሁ እንደዚህ ነው፣ ትምህርት ቤታችሁ እዚህ ጋር ነው፣ እኛ ቆመን እናንተ ትሰራላችሁ የሚደረግባችሁን ጫና እናቀዋለን። እንደ መንግስት ይህንን የመከላከል ግዴታ አለብን፣ እናደርጋለን። አትግቡ እናንተ እዚህ ጫና ውስጥ አትፍሩ። ምንም ፍራስትሬት የሚያደርግ ነገር የለም። መንግስትን መተማመን አለባችሁ። ስርዓትና ሕግ ባለበት ሀገር ውስጥ ነው የምንኖረው። ከየት እንደተላከ ማታውቁት ቴክስት አያሸብራችሁ። ብዙዎች የተላከላችሁን ቴክስት መነሻ ስናደርግ ፈጽሞ እዚህ አካባቢ አይደለም። ስለዚህ ሳይኮሎጂካል ጫና ያልኩት የስነ ልቦና ጫና ያልኩትን ለማሳደር የሚደረገውን ጥረት የራስን ጥቅም የራስን ፍላጎት ከግብ ለማድረስ እናንተን መጠቀሚያ ማድረግ ተገቢ አይደለም። የእናንተ አሁን ጥያቄ ቢመለስ ሌላ ነው የሚፈለገው። ማንን ሆድ እናስብሰው ነው የሚፈለገውና ቅድም በመሳሪያ ተጀምሮ የነበረው አልሳካ ሲል ማን ነው እስኪ ጥያቄ ያለውና የከፋው እንዴት አድርገን እንጠቀምበት የሚለውን መስመር ውስጥ አትግቡ። በርቱ፣ ግድ የለም። ከፊታችን ያለው ብሩህ ተስፋ ነው። ኢትዮጵያ ትበለጽጋለች። ይችን ዛሬ እንደዚህ ያወራንባትን ቀን እያስታወስን ይኸው ደረስን የምንልበት ቀን ይመጣል። ከዛ ውጭ አጠቃላይ ጥናቱ ይዞ የሚመጣውን ዝርዝር ሁኔታ በወቅቱ ይፋ ሲደረግ ሁላችንም የምናውቅ ይሆናል። መልካም የስራ ጊዜ ይሁንላችሁ። እጅግ አድርገን እናመሰግናለን። እንግዲህ ይህን የመሰለ መረጃ ነው በዚህ የዜናና የመረጃ ጊዜ ያቀረብንላችሁ በሌሎች እንደዚህ አይነት ሀገራዊ ማህበራዊ ጠቀሜታ ያላቸው ከለት ከለት ኑሯችን ጋር የሚገናኙ መረጃዎች ለማግኘት እንዲያመቻችሁ ይህን ዩትዩብ ቻናል ሰብስክራይብ አድርጋችሁ የደወል ምልክቷን አብራችሁ ስትጫኑ ቶሎ ቶሎ መረጃዎች ለእናንተ በኖቲፊኬሽን መልክ ይደርሷቸዋል። መረጃዎቹንም ብዙ ሰዓት ደግሞ በቀላሉ እኛ ጋር ማግኘት ትችላላችሁ ማለት ነው። እናመሰግናለን። መልካም ጊዜ። ኢትዮጵያ የጀመረችው ብልጽግና ይሳካል። ኢትዮጵያም እንዳደጉ ሀገሮች የምትሆንበት ሩቅ አይሆንም። ከነሱ ጎራ የምትሰለፍበት ሩቅ አይሆንም። ቻይናም በድህነት ስትማቅቅ የነበረች ተራ ዱርዬዎች የሚበዙባት ሀገር ነበረች። አሁን ቻይና እና አሜሪካን መፎካከር የቻለች ናት። ቻይና ብቻ አይደለም፣ ሌሎች በርካታ ሀገሮች። ብዙ ጊዜ ቻይና ካፋችን ስለምትገባልን ነው እንጂ፣ በርካታ ሀገሮች ብዙ መከራዎችን አልፈው ነው የተሳካላቸውና እንዲሁ ነገሮች አልጋ ባልጋ አይሆኑም። የኢትዮጵያ ስኬት ግን አሁን መንገድ ይዟል፣ በሩን ይዟል፣ መስመሩን ይዟል ማለት ነው። ወደ እድገት ጎዳና ኢትዮጵያ እየተጓዘች ነው። ለዛ ነው መንገራገጮች ምናምን ይኖራሉ። አንድ ሀገር የማታድግ ከሆነ ስታቲክ ሌቭል ላይ የምትሆን ከሆነ ምንም አይነት ውጣ ወረዳ አይታይባትም፣ መንገጫገጭም አይታይ ባትም ቀስ ብላ የሄደች የሄደች ትሞታለች ማለት ነው። ነገር ግን ኢትዮጵያ አሁን እያደረገችው ለመውጣት ወደ ላይ አቀበቱን ለመውጣት እያደረገችው ያለው መንፈራገጥ እጅግ በጣም የሚበረታታና አቀበቱንም ደግሞ በትክክል ወታ ሜዳው ላይ እንደምትደርስ ማለት ነው። ስለዚህም ዳገቱ ላይ ጉልበታችሁ አይድከም፣ ሜዳው ላይ እንደርሳለን። የእኛ የሚዲያችን መልእክት ነው። እናመሰግናለን።